የአዲስ አበባ ወዳጅነት አደባባይ ትልቁን ሰርግ አስተናግዷል። በዘንድሮ ዓመት እንደዚህ አይነት ድል ያለ ሰርግ ባለስልጣናት፣ አባ ገዳዎች፣ የውጭ ሀገር ፕሬዝደንቶች፣ የሀገር ውስጥ የቀደመ ፕሬዝደንቶችና በስልጣን ላይ የሚገኙ ሚኒስትሮች፣ የተለያዩ የአፍሪካና የኢትዮጵያ ተሸዋሚዎች በዚህ ሰርግ ስነ ስርዓት ላይ ተገኝተዋል። የሰርግ ስነ ስርዓቱን እያከናወኑት የኤጋድ ኃላፊ የዶክተር ወርቅነህ ገበየው ልጅ ካፒቴን አማኑኤል ወርቅነና ካፒቴን ማህሌት ተረፈ ሰርግ ስነ ስርዓት እጅግ አነጋጋሪ ሆኗል። ቪዲዮ ላይ እንዳያችሁት በዚህ ሰርግ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንት ኦሮ ኬንያታ አዲስ አበባ በተከናወነ የዶክተር ወርቅነህ ገበየው ልጅ ሰርግ ላይ መታደማቸውን ኬንያስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አብቅቷል። ከወርቅነህ ገበየው ጋር እጅ ለእጅ ተያይዞ ደስታቸውን ሲገልጹ ሙሽሮችንም ሰላም ሲሉ ታይተዋል። የሰንድግ ስነስርዓቱ እንግዲህ ካፕቴን አማኑኤል ወርቅነህና የካፕቴን መሀል የተረፈ ጋብቻ መሆኑ ይፋ ተደርጓል። ከኢትዮጵያም በርከት ያሉ ኃላፊዎች ተገኝተዋል። ከእነዚህ ውስጥ የቀድሞች የኢትዮጵያ ፕሬዚደንቶች ሳህለወርቅ ዘውዴና ዶክተር ሙላቱ ተሾመ ተገኝተዋል። የአፍሪካ ሕብረት ፕሬዚደንት መሐመድ አሊ የሶፌ እንዲሁም በዚህ ሰርግ ላይ ተገኝተዋል። አሁን ሀገሩ ሁሉ እየተነጋገረ ያለው ስለነዚህ የኃላፊ የባለስልጣን ልጆች ሰርግ ስነስርዓት ነው። ሰሞኑን እንግዲህ የጄኔራሎቹ ልጆች የሰርግ ስነስርዓት መነጋገሪያ እንደነበረ የሚታወቀው ጉዳይ ነው። አሁን ላይ እንግዲህ ወርቅነህ ገበየው ለሁለተኛ ጊዜ በኢጋድ ኃላፊነት ቦታ ላይ እንደሚገኝ ይታወቃል። ዶክተር ወርቅነህ ገበየ የሁዴድ ምክትል ሊቀመንበር በመሆን እስከ ተወሰነ ጊዜ ድረስ አገልግሎ እንደነበረ ይታወቃል። የፌደራል ውጭ ጉዳይ ሚኒስትርም እንደነበረ ይታወቃል። ከዛ በኋላ እንግዲህ የኢትዮጵያ ጠቅላይ ሚኒስትርም ይሆናሉ ተብሎ ተገምቶ ነበረ። የመጀመሪያና ሁለተኛ ድግሪያቸውን በፖለቲካል ሳይንስ በውጭ ግንኙነት በአዲስ አበባ ዩኒቨርሲቲ ማጠናቀቃቸውን የህይወት ታሪካቸው ያሳያል። ከሁለት አመታት በፊት በደቡብ አፍሪካ ዩኒቨርሲቲ በፖሊስ ሳይንስ ዶክትሬት ድግሪን አግኝተዋል። ከ1960 ዎቹ መጀመሪያ የተወለዱ ዶክተር ወልቅና ለረጅም ዓመታት የፌዴራል ፖሊስ ኮሚሽን ኮሚሽነርን በመሆን አገልግሎ ነበር። እጃቸውን በካፒ የነ ባለሙያነት አስተምረው አስመርቀዋል። ከ2004 ጀምሮ የትራንስፖርት ሚኒስትር ለመሆን አራት ዓመታትን ሰርቶ እንደነበረ ይታወቃል። አሁን እንግዲህ ልጃቸውን ድል ባለሰርግ ለመዳር ባለሀብቶች ታዋቂ ሰዎችና ባገዳዎችን ወደ ሙሽሪትን መሀል የተተረፈ ወይም ካፒቴን መሀል የተተረፈ ቤት ተልከው እንደነበረም ተገልጿል። እጅግ ከባድ ስጦታዎችም ለሰርጎ መበረከታቸው ተሰምተዋል። ወርቅነህ ገበየሁ ከ1980ዎቹ መጀመሪያ አንስቶ የሆዴድ አባል የነበሩ ሲሆን ከ2004 ጀምሮ የሆዴድና ኢህአዴግ ስራ አስፈፃሚ ኮሚቴም መሆናቸው ይታወቃሉ። ሄደግ ወደ ኢጋድ እስከሄዱ ድረስ ዶክተር ወርቅነህ ገበየሁ አዲስ አበባ ከተማ አስተዳደር ምክር ቤት አባልም እንደነበሩ ይታወቃል በዚህ ከጠቅላይ ከጠቅላይ ሚኒስትርነቱ ኃላፊነት ወይም ውድድር ውስጥ ውጭ እንደነበሩ የሚታወቅ ጉዳይ ነው። ሰኔ 1323 የምስራቅ አፍሪካ በይነ መንግስታት ድርጅት የጋድ የወርቅነህ ገበየሁ ዶክተር ዋና ጸሐፊነትን ለተጨማሪ አራት ዓመታት ማራዘሙ የሚታወስ ነው። የኢትዮጵያ የቀድሞ ውጭ ጉዳይ ሚኒስትር የነበሩት ወርቅነህ ገበየሁ ተጨማሪ የሥራ ዘመን እንዲራዘም የተወሰነው ሰኝ ሰኔ 5 2015 ዓ ም ድርጅቱ ባደረገው መደበኛ የመሪዎች ጉባኤ ላይ እንደነበረ ነው። ዛሬ በደስታ ተውጦ እየጨፈሩ ልጃቸውን ሲድሩ የታዩት ወርቅነህ ገበየሁ የአብይ አህመድ በአንድ ወቅት በአሜሪካ ባደረጉት ጉዞ ጉዞ ላይ ባለው ለታይ ስል ገልጿቸው እንደነበረ የሚታወቅ ነው። ለሁለተኛ ጊዜ ዋና ጸሐፊነት ስፍራውን የተረከቡት ዶክተር ወርቅነህ ገበየሁ ድርጅቱ ከተመሰረተበት ከአውሮፓውያኑ አስራ ዘጠኝ ሰማንያ ስድስት ጀምሮ ስድስተኛው መሪ ናቸው። በኢትዮጵያ ትራንስፖርት ሚኒስትር ጨምሮ በተለያዩ አመራር ቦታዎች ያገለገሉ ዶክተር ወርቅነህ የአሁን ስልጣናቸውን የተረከቡት ከኬንያ አምባሳደር ማህቡብ ማሊም በአውሮፓውያኑ 2019 ነበር። አሁን የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ ከእንግዲህ በሰርግ ስነ ስርዓታቸው ላይ ሲጨፍር ሙሽሮችን ሰላም ሲልን ተስተውሏል። የሰርግ ስነ ስርዓቱን እያከናወኑት የኤጋድ ኃላፊ ዶክተር ወርቅነ ገበየው ልጅ ካፒቴን አማኑዌል ወርቅነና ካፒቴን መሀል የተተረፈ ሰርግ ስነ ስርዓት እጅግ አነጋጋሪ ሆኗል። ቪዲዮ ላይ እንዳያችሁት በዚህ ሰርግ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝደንት ሩ፣ ኬንያ አዲስ በአዲስ አበባ በተከናወነ የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸውን ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ ብቅቷል። ከወርቅነህ ገበየው ጋር እጅ ለእጅ ተያይዘው ደስታቸውን ሲገልጹ፣ ሙሽሮችንም ሰላም ሲሉ ታይተዋል። የሰንድ ስነስርዓቱ እንግዲህ የካፕቴን አማኑኤል ወርቅነህና የካፕቴን መሀል የተረፈ ጋብቻ መሆኑ ይፋ ተደርጓል። ከኢትዮጵያም በርከት ያሉ ኃላፊዎች ተገኝተዋል። ከእነዚህ ውስጥ የቀድሞዎቹ የኢትዮጵያ ፕሬዚደንቶች ሳህለወርቅ ዘውዴና ዶክተር ላቱ ተሾመ ተገኝተዋል። የአፍሪካ ህብረት ፕሬዝደንት መሐመድ አሊ የሶፊ እንዲሁም በዚህ ሰርግ ላይ ተገኝተዋል። አሁን ሀገሩ ሁሉ እየተነጋገረ ያለው ስለነዚህ የሀላፊ የባለስልጣን ልጆች ሰርግ ስነስርዓት ነው። ከሰሞኑ እንግዲህ የጀነራሎቹ ልጆች ሰርግ ስነስርዓት መነጋገሪያ እንደነበረ የሚታወቀው ጉዳይ ነው። አሁን ላይ እንግዲህ ወርቅነህ ገበየሁ ለሁለተኛ ጊዜ በኢጋድ ኃላፊነት ቦታ ላይ እንደሚገኝ ይታወቃል። ዶክተር ወርቅነህ ገበየሁ የሁዴድ ምክትል ሊቀመንበር በመሆን እስከ ተወሰነ ጊዜ ድረስ አገልግሎ እንደነበረ ይታወቃል። የፌደራል ውጭ ጉዳይ ሚኒስትርም እንደነበረ ይታወቃል። ከዛ በኋላ እንግዲህ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ ተብሎ ተገምቶ ነበረ። የመጀመሪያና ሁለተኛ ድግሪያቸውን በፖለቲካል ሳይንስ በውጭ ግንኙነት በአዲስ አበባ ዩኒቨርስቲ ማጠናቀቃቸውን ሕይወት ታሪካቸው ያሳያል። ከሁለት ዓመታት በፊት በደቡብ አፍሪካ ዩኒቨርሲቲ በፖሊስ ሳይንስ ዶክትሬት ድግሪን አግኝተዋል። ከ1960ዎቹ መጀመሪያ የተወለዱ ዶክተር ወድቅና ለረጅም ዓመታት የፌዴራል ፖሊስ ኮሚሽን ኮሚሽነርን በመሆን አገልግሎ ነበር። ልጃቸውን በካፒህን ባለሙያነት አስተምረው አስመርቀዋል። ከ2004 ጀምሮ የትራንስፖርት ሚኒስትር ለመሆን አራት ዓመታትን ሰርተው እንደነበረ ይታወቃል። አሁን እንግዲህ ልጃቸው እንድል ባለሰርግ ለመዳር ባለሀብቶች፣ ታዋቂ ሰዎችና ባገዳዎችን ወደ ሙሽሪት ማህሌት ተረፈ ወይም ካፒቴን ማህሌት ተረፈ ቤት ተልእኮ እንደነበረም ተገልጿል። እጅግ ከባድ ስጦታዎችም ለሰርጉ መበረከታቸው ተሰምቷል። ዛሬ በደስታ ተውጦ እየጨፈሩ ልጃቸውን ሲድሩ የታዩት ወርቅነ ገበየው የአብይ አህመድ በአንድ ወቅት በአሜሪካ ባደረጉት ጉዞ ላይ ባለውለታ ሲል ገልጿቸው እንደነበረ የሚታወቅ ነው። ለሁለተኛ ጊዜ ዋና ጸሐፊነት ስፍራውን የተረከቡት ዶክተር ወርቅና ገበየው ድርጅቱ ከተመሰረተበት ከአውሮፓውያኑ መስራት 86 ጀምሮ ስድስተኛው መሪ ናቸው። በኢትዮጵያ የትራንስፖርት ሚኒስትር ጨምሮ በተለያዩ የአመራር ቦታዎች ያገለገሉ ዶክተር ወርቅነ የአሁኑ ስልጣናቸውን የተረከቡት ከኬንያ አምባሳደር ማህቡብ ማሊም ፕሬዚደንት አውሮፓውያኑ 2019 ነበር። አሁን የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ እንግዲህ በሰርግ ስነ ስርዓታቸው ላይ ሲጨፍር ሙሽሮችን ሰላም ሲልን ተስተውሏል። ለአራት ዓመታት በሊቀመንበርነት የመሯቸው ሱዳን የስልጣን ጊዜ መጠናቀቁን ተከትሎ ነው የጅቡቲው ፕሬዚዳንት አማርጎል የሊቀመንበርነትን የተረከቡት። ሰርጉም እንግዲህ በኢትዮጵያ በከፍተኛ ሁኔታ መነጋገርያ የሆነ ጉዳይ ነው። እናንተ የሰርግ ስነስርዓቱን እንዴት አያችሁት? መረጃዎችን ኮሜንት ቦክስ ላይ ጻፉልን። አበቃ።